ስሙ የዳክተር ፊኛ ሞኛል ሆስፒታል ነኝ እና መድኃኒት ስጨርስ ትሳፈሪያለሽ አሉኝ። እኔም መስራት ፈልጋለሁ ምን ላድርግ? ደሞዝስ ሐኪም ቤት የቆየሁበት ጊዜ ይታሰብልኛል? ነው እሺ በመጀመሪያ ደረጃ እግዚአብሔር አምላክ የስደተኛ አምላክ ፈጣሪ ይማርሽ። እኔ እናት ጨርሶ ይማርሽ። እንዲሁም ደግሞ በጤና ያላችሁ እህቶችን ክፉ አያጋጥማችሁ እግዚአብሔር አምላክ ይጠብቃችሁ። ብዙ ሰለማይ ማለት ነው ከስራ ያንጻ ስለ ህጉ ላስረዳሽ። ህጉ ምን ይላል መሰለሽ? አንዲት ሰራተኛ አሟት የጤና እክል ቢያጋጥማት ትታከም ነው የሚለው። ትታከም መድኃኒቶችን ታገኝ። ከዛ በኋላ ደግሞ የረፍት ጊዜዎች የአሁን ቀጣሪዎች በእርግጥ ክፉ አይነት ናቸው። ያልተያያዘ ግልግል ያቅም አይነት ህመማችንንም እየታመምንም ዝም ብሎ የሚያሰሩን አይነት አሉ። አንዳንዶች ደግሞ መልካሞች አሉ። የተወሰነ ጊዜ መድኃኒት እስክንጨርስ ምናምን የረፍት ጊዜዎችን ሰጥተውን፣ አስታመውን ወደ ስራ እስክንመለስ ድረስ የሚጠብቁን መልካሞች አሉ። በዛም ልክ ደግሞ መጥፎዎች አሉ። ከነ ህመምሽም መድኃኒት እየወሰድ የቻልሽን ስሪ ብለው የሚያዙ ማለት ነው። እና እንደ ህጉ ግን ስነግርሽ የሰው ልጅ ሊሰራ ይወጣል። እየሰራ እያለ ደግሞ የጤና እክል ያጋጥመዋል ቢኮስ፣ ጤንነቱ በእግዚአብሔር እጅ ስለሆነ ማለት ነው። እኛም እነሱ፣ ማንም ሰው የሆነ ሁላ የጤና እክል ሲያጋጥመው ይታከም ኢንሹራንስ አለው። በኢንሹራንስ አማካኝነት ከዛ በኋላ ደግሞ የእረፍት ጊዜዎች ተሰጥቶት መድኃኒቶቹን እየወሰደ ወደ ጤንነቱ ሲመለስ ስራውን ይስራ ነው የሚለው ህጉ ማለት ነው ግን ጽኑ ህመሞች አይነት ከሆኑ ጽኑ ማለት ከባድ አይነት ሲሆኑ ከሆኑ ለመስራት የማይፈቀዱ አይነት ከሆኑ ለምሳሌ አሁን እዚህ የሚያደርጉ ልጆች አሉ። ያጋጥመኛል አንዳንድ ጊዜ የአንጀት መታጠፍ፣ እንዲሁም ደግሞ ቀላል የሆነ ሰርጀሪ የሚያደርጉበት እንዲሁም በመድኃኒት የሚመለስበት ምናምን እና የተለያየ አይነት ህክምና የጤና እክል የሚያጋጥማቸው ልጆች አሉ የሚታከሙ እና መስራት የምትፈልግ ከሆነ ታክማ ደህና ወደ ስራዋ እንድትመለስ፣ መስራት የማትፈልግ ከሆነ ልጅቷ ስጋት ካለባት ሊሄድ ካለች ልጅቷ በራሷ ወጪ ነው የሚሆነው። ምክንያቱም ቀጣሪ ታመሽ፣ አሳክሜሽ፣ አስታመሜሽ ስሪ እያላት ልጅቷ ደግሞ አልፈልግም ካለች ኮንትራት እንደማቋረጥ ስለሚቆጠር በልጅቷ ወጪ ነው የሚሆነው። ምክንያቱም የታመመ ሁሉ ይሳፈር የሚል ህግ ስለሌለ ማለት ነው። አገግሞ ወደ ስራ ይመለስ ነው ህጉ የሚለው ግን ደግሞ አንዳንድ የማይፈቀዱ አይነት ህመሞች አሉ። በከባድ አይነት ሁኔታ የጤና እክል ካጋጠምን ከታመምን አገግመን መስራት የማንችል ከሆነ ወይም ደግሞ በአፋጣኝ ጤንነታችን የማይመለስ አይነት ከሆነ የቀጠሮ አይነት ሕክምናዎች ምናምን ካሉ መስራት አትችሉም ተብሎ ከታሰበ አሁን ረጅም የሚሆን ቶሎ የማይድን አይነት ተብሎ የሚታሰበው ህመሞች ከሆኑ አገር ሄደን እንድናገግም እንዲሻለን፣ ወይም ደግሞ በቤተሰብ ትሪት እንድንደረግ መስራት ስለማንችል ማለት ነው፣ ይውጡ ተብሎ የሚባል አለ። ያ ሲሆን በህክምናው ደረጃ በዶክተር ደረጃ መስራት አትችልም፣ ወይም ደግሞ ሰራለሁ ብላ የምትል ከሆነ ደግሞ የበለጠ ለጤና እክል ሊያጋጥማት ይችላል። ስለዚህ መውጣት አለባት ተብሎ በዶክተር አማካኝነት እንትን ይሰጠናል። ምንድነው፣ ወረቀት ማለት ነው ቱጣ የሚል ከዛ ያንን ሲሰጠን ሙሉን ወጪያችንን የነበረንንም የሰራንበትንም ጊዜ እሷ ጋር የሚቆየንበት ጊዜ ታስቦ ሙሉ ገንዘባችን ተሰጥቶን በቀጣሪ ምንድነው ወጪ በቀጣሪ ትኬት ወደ ሀገር እንድንሄድ ይደረጋል ማለት ነው። ያ ምንድነው የጤና እክሎች ማንድን አይነት መላያቸው ማንድን አይነት ሳይሆን የሚራዘም አይነት ከሆነ ወይም ደግሞ የከፋ አይነት ህመም ከሆነ ቀላሎች ግን ከሆኑ ታክመን ጊዜ ተሰጥቶን አገግመን ወደ ስራ እንድንመለስ ነው ህጉ የሚለው። እንደገና ደግሞ አንዳንድ ጊዜ ይሄ ከሶስት ወር ወደዚህ ምናምን፣ አንዳንድ ሜዲካሎች አሉ ከሶስት ወር ወደዚህ እንደመጣን ከኢትዮጵያ ተመርምረን መተን እዚህ የማይፈቀዱ አይነት ህመሞች አሉ። ለምሳሌ እንደ ቲቪ፣ ጉበት፣ ሳምባ ምናምን አሁን የኢትዮጵያ ሜዲካል ያሳልፈና አንዳንድ የዚህ ሚጥለን ጊዜ አለ። እንደዛም ደግሞ ከሆን በኢትዮጵያ ቢሮ ወጪ የህክምና እንትን ስለሆነ ማለት ነው በዛ ወጪ ይሆናል። ከዛ ደግሞ ያለፍን ከሆነ አሳክሟቸው መድኃኒት ያገኙ ሲድኑ ወደ ስራ ይመለሱ። ጽኑ ህመምክ ደግሞ ከሆነ በዶክተር አማካኝነት ደግሞ ማረጋገጫ ያለው ከሆነ በቀጣሪ ወጪ አገሪ ይባላል። እና ህጉ ይሄ ነው የሚለው። መስራት የምትፈልጊ ከሆነ በህክምና መስራት አትችም ተብለሽ እገዳ ካልወጣብሽ በስተቀር መስራት ነው የምፈልገው፣ ጊዜ ስጭኝ የሳምንት ወይም ደግሞ የአስራ አምስት ቀንም ሊሆን ይችላል ጊዜ ስጭኝና ቤትሽ አርፌ ረፍት አድርጌ ከዛ በኋላ ጤና ሲመለስ ወደ ስራዬ ልመለስ ወይም ደግሞ የቀናቶች ጊዜ ስጭኝ፣ ትያታለች ማለት ነው። አይ ደግሞ ከባድ የሚሆን ደግሞ ከሆነ እግዚአብሔር የፈቀድከው ይሁን መልካም ነው፣ ለበጎ ነው ብለሽ አገርሽ ደግሞ ሄደሽ አገግመሽ ቤተሰብ ጋር፣ ስደት የትም አባቱ አይሄድም። ዋናው ጤና ነው። ጤንነትሽ ደግሞ ሲመለስ ወደ ሌላ ሀገር ትሄጃለሽ። እና ህጉ ይሄን ይመስላል ስል መልክቴን አስተላልፋለሁ። እወዳችኋለሁ። ባይ እንደ ልጅነት ስክሪፕቶ እበላለሁ። ምን ትላላችሁ? ቴንሽን ነው። ባይ ባይ።